ውዶችዬ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የጽናትንና የኪራን ፍቅር የሚያቀዘቅዝ ነገር ተፈጥሯል ማለት ነው። በፍቅራቸው ትንሽ ችግር ተፈጥሯል። እሱ ምንድን ነው? የጽናት አባትም እንዲሁም የኪራ አባት በድንገት ነው የመጡት። ጽናትም ኪራን በጣም ደንግጠዋል። በጣም ግራ ተጋብተዋል። ምን ማለት አለብን አሁን ሁለታችን ብለው ሁለቱም እየተመካከሩ ይገኛሉ ማለት ነው። ሰላም ሰላም፣ ውድ ሀገሬ ልጆች፣ በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ፣ ሀገራችንን ሰላም ያደርግልን። በሀገር ውስጥም ከሀገር ውጭ ያላችሁ፣ እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ። ለዚህ ቻይናል አዲስ ሲሆናችሁ፣ እንዲሁም ደግሞ የጽናት ድራማ እንደኔ ሱስ ሲሆነባችሁ፣ በላይክ በሼር በሰብስክራይብ ጀምሮ ማለት ነው እናም ደግሞ አዳዲስ ቪዲዮዎችን አዳዲስ መረጃዎችን ይዤ በመመጣበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። ዛሬ ላይ ጽናትና ኪራ ትንሽ የፍቅራቸውን የሚያቀዘቅዝ ነገር ተፈጥሯል። ሆኖም ግን እነሱ መቼም ቢሆን ሊለያዩ አይችሉም፣ መቼም ቢሆን ፍቅራቸው ሊቀንስ አይችልም። ያው ባለፉን ብያቸዋለሁ በእነሱ መካከል ሁሌም ውጣውረድ ይፈጠራል። ሁሌም እነሱን የሚያረቅ ነገር ይፈጠራል። ተዋደዱ በቃ ሊጋቡ ነው በቃ ቀለበት ሊያስርላት ነው ብለን ስንጠባበቅ የሆነ ያላሰቡት ነገር ነው የሚፈጠረው ማለት ነው። ያው ድራማ ስለሆነ እና ሲጀመርም በፍቅር ትክክለኛ ፍቅር ወይ ደግሞ የእውነተኛ ፍቅር በምትጀምሩበት ሰዓት ብዙ ውጣ ውረድ እና ብዙ ነገሮች እንዳሉ ሁላችንም እናውቃለን ማለት ነው። ስለዚህ በኪራ መካከልና በጽናት መካከል ሁሌም የተለያዩ ነገሮች የሚፈጠሩት ለመልካም ነው ብዬ አስባለሁ ማለት ነው። አሁንም ቢሆን ፍቅራቸው አልቀነሰም፣ ነገር ግን ፍቅራቸውን የሚያቀዘቅዝ ነገር ተፈጥሯል ብዬ አስባለሁ። ያለውን ነገር ለምንድን ነው ጽናትዬ እማንናገረው ለአባትሽ ብሎ ኪራ ሲያናግራት ጽናትን፣ ጽናት በፍጹም ይሄን ላደርገው አይችልም። እኔ ትምህርት መማሪን ነው አባቴ የሚያውቀው ሰራተኛ መሆኔን አያውቅም ነው ያለችው። ከዛ ኪራ በጣም ደነገጠ። በነገራችን ላይ በጣም ከባድ እንደሆነ አውቃለሁኝ፣ ግን እንዴት ማስረዳት እንዳለብን እንዴት መናገር እንዳለብን እናስብበት። ቢሆንም ግን እኮ ምን ሸፋፍን ከሆነ እኮ ውሸት እኮ በምንሸፍንበት ሰዓት እየገነነ ነው የሚሄደው ነገር ግን እውነቱን ብንናገርስ ቢላትም፣ ጽናት አሁን ላይ በጣም ደንግጣ በጣም ግራ ተጋብታለች። ምን ማለት እንዳለብኝ ግራ ገባኝ። እኔ እኮ ከሀገሬ ስመጣ ከሀገሬ ስመጣ እኔ ትምህርት እንደምማር ነው አባቴ የሚያቀኝ። አንደኛ ኑሮዬንም ለማሸነፍ ትምህርቴንም ተምሬ ሰው እንድሆን ነበር አባቴ ላያቀኝ። ነገር ግን አሁን እኔ ያለሁበትን ሁኔታ ብነግረው፣ በዛ ላይ ደግሞ አባቴ ስለሚታመም አንድ ነገር ቢሆንብኝ በፍጹም ይሄን ነገር ላደርግ አልችልም አለችው ለኪራ ማለት ነው። እናም ከዛ ኪራ ደግሞ እሺ እስከ መቼ ነው እስከ መቼ ነው ታዲያ እንደዚህ እየሸፈንን የምንኖረው? ያለውን ነገር ግልጽ አርገሽ አንችም ተናገሪ ብንናገር ይሻለናል፣ መሸፈኑ እኮ ለእኛ አይጠቅመንም ይላታል። ነገር ግን እሷ ደግሞ ምን ብዬ ነው የምናገረው? እኔ እንደምማር እኮ ነው የሚያውቀው አባቴ። ባለፈው ትዝ የሚላችሁ ከሆነ ለቤቴ ቀለበት ሊያስርላት አልነበር እና በዛን ሰዓት እሷ ከፍቷት በነበረበት ሰዓት ቀጥታ አባቷ ደወለች ማለት ነው። አባቴ እንዴት ነደናነክ ወይ ስትለው ያው ትንሽ ድምጿ ተቀይሮ ስለነበረ አባቷም ልጄ፣ ምን ሆነሽ ነው ሲላት፣ አይ ምንም አልሆንኩም ትንሽ ከፍቶኝ ነው ብላ ነበር በዛን ሰዓት እና አሁን ላይ አባትዬው እንደ ድንገት ነው የመጡት። ብቻ አንደኛ ስልካቸውንም ንብረታቸውም እንዲሁም ደግሞ ለነሱ ለቀለ ብለው ትንሽ የጤፍ ያመጡትም እንዲሁም ተዘርፈዋል ማለት ነው እና ስልክ ብደውል ብደውል አልሰራም አለ ማለት ነው ስልካቸው። መምጣታቸውን ከዛ ሲመጡ ተናግረዋል ግን ነገር ግን መናሪያ ከደረሱ በኋላ ግራ ተጋቡ። ለምን ልብሳቸውን ስልካቸውን እንዲሁም ደግሞ ጤፍ ነበር የተወሰነ ጤፍ ለእነሱ ለቀለብ እያመጡ ያለ እሱንም ደግሞ ተዘርፏል ማለት ነው። እና እንዴት ጽናትን ደውሎ ያገኙ ግራ ግራን የተጋቡት መጨረሻ ላይ ጽናት ብትደውልም ስልካቸው አይሰራም፣ ምክንያቱም ስልካቸው ተዘርፏል። ጽናትም እምታውቀው ነገር የለም ግን ትሞክራለች፣ ትቀጠቅጣለች። እንዴ አባቴ ምን ሆነ አባቴ? የት ገብቶ ነው? ኪራ ምን መሆን አለብኝ? እንዴት ነው የምሆነው? በጣም ተሰቃየች በመሀል ማለት ነው ጽናቴ ስትሰቃይ ኪራ ደግሞ አይዞሽ ችግር የለውም ሲላት ማለት ነው። ናሆሜን እኮ መናሪያ ልክው ነበረ። ምናልባት እንደው መናሪያ ካለ ብዬ ነበረ። ነገር ግን መናሪያ ላይም የለም። እንዴት ነው አባቴን ማገኘው? መምጣቱን ነግሮኛል፣ ግን ስልኩ አይሰራም ያለች። ለምን ስልካቸው ብራቸው፣ እንዲሁም ደግሞ ልብሳቸው እንደተዘረፈ ከመጡ በኋላ ነው የተናገሩት። ግን ከመምጣታቸው በፊት የሆነ አንድ ሰው አባቴ ምን ሆነው ነው እርቧችሁ ነው ወይ ምን ልታዘዝ ብለው ሲጠይቁ ስልክ ብቻ ላ ልጅ ደውልልኝ አሉ ማለት ነው የጽናት አባት። ከዛም በኋላ ልጁም ደግሞ ተባበራቸው። ሲተባበር ጽናቴም አነሳች። ከዛ አባቱ ያለበት ድረስ መታ እሷ ከዛ አባቱ ያለበት ድረስ መታ ወሰደቻቸው። ምግብ ምሩ ሰርታ ነበረ። በሰዓቱ እሷ ተደናግራለች፣ በጣም ፈዛለች። ምን ብዬ ነው የምናገረው ከኪራ ጋር ፍቅር እንደጀመረች ትምህርቷን እንዳቆመች አባትየው ግን ያው ብቻቸውን ሆነው ምንድን ነው የሚሉት ልጄ አንቺ ባትነግሪኝም እያንዳንዱ ነገር እኮ ያውቃለው ነው የሚሉት። ጽናት ግን አባቷ ያው እንደሚያውቁ እንደተረዱት አታቅም። በቃ ትምህርቷን ልክ እንደምትማር አስመስላ ልጄ ለምንድነው ትምህርት ዛሬ የማትሄጂው? ሲሏት ማለት ነው። አይ አባ ካንተ ጋር ልሆን እኮ ናፍቀኸኛል ከአንተ ጋር መሆን አለብኝ ስትል፣ እንዴ ለእኔማ ምሩ እኮ አለች። ችግር የለውም አንቺ ትምህርትሽን ሂጂ ትምህርትሽን ቀጥይ ብለው ሲያወሩ፣ አይ አይሆንም አባ አለች ማለት ነው። ምክንያቱም ትምህርት እና ጽናት ትምህርት ካቆመች ቆይታለች። ነገር ግን አባቷ እንዳይከፉባት እና እንዳያዝኑባት ዩኒፎርም ለብሳ ያው እየተመላለሰች ትሄዳለች። ሰዓቱ ሲደርስ ትመጣለች ማለት ነው፣ የውሸት ማለት ነው። የአባቷን አእምሮ ለመጠበቅ ያህል እንጂ፣ እያንዳንዱን ነገር ግን አውቀዋል፣ አባቷ አውቀዋል። ግን እሷ አሁን ላይ ግልጽ ማድረግ አትፈልግም። ኪራ ግን ግልጽ ማድረግ ይፈልጋል። ያለውን ነገር በሙሉ ተናገሪ፣ እውነቱን መናገር ይሻለናል። እስከ መቼ ነው የምንዋሻው? እስከ መቼ ነው የምንሸፋፍነው? ቢላትም፣ ነገር ግን እኔ እንደዚህ ከተናገርኩኝ አባቴ ይጎዳብኛል። አባቴ እኮ የኔን መማር ብቻ ነው እንጂ የሚያውቀው እንደዚህ አይነት ድርጊት እንዳለን የሰራተኛ እንደሆንኩኝ አያውቅም ስትል፣ እሱማ ለመናገር ከባድ ነው፣ በጣም ይከብዳል። ነገር ግን ከምንሸፋፍነው ደግሞ ብንናገር ይሻለናል እና ሲል ከዛ በኋላ እሽ ብላ ያው ለመናገር ግን ያው ይከብደል እውነት ለመናገር ማለት ነው። ትምህርቷን እንዳቆመች እንደዚህ ከኪራ ጋር ፍቅር እንደጀመረች በፍጹም ያው አባቷ የሚያቃል መሰላትም። ነገር ግን አሁን ላይ አባትየው ነቅተዋል ማለት ነው። እናም ሲቀጥል የኪራ አባት እንዳጋጣሚ መጡ። የኪራ አባት ከመጡ በኋላ የኪራ አባትና የፅናት አባት ተተዋወቁ ማለት ነው። እኔም የፅናት አባት ነኝ፣ የኪራ አባትም እኔም የኪራ አባት ነኝ ብለው ሁለቱ ተተዋወቁ። ከተተዋወቁ በኋላ ምን ቢሆን ጥሩ ነው ትምህርት ያለመሄዷን ያው ሰራተኛ እንደሆነች በደንብ አድርገው የኪራ አባት ያውቃሉ። እናም አይተዋት አይተዋት በቃ እንዲህ ሲያይዋት ማለት ነው ዩኒፎርም ለብሳለች፣ ግን ነቅተዋል፣ የኪራባት በደንብ ን ነቁት። ምክንያቱም እሷ ሰራተኛ እንደሆነች ነው የሚያውቁት። ይህን ዩኒፎርም ደግሞ የለበሰችው ጽናት ያባት አይምሮ ለመጠበቅ ያህል ነው። ምክንያቱም ከዚህ በፊት እሷ ተማሪ እንደሆነች ብቻ ነው የሚያውቁት ማለት ነው። እናም ይሄን ዩኒፎርም ለብሳ እንዳጋጣሚ የኪራባት ሲመጡ በቃ ሲያዩአት፣ እሷም ደነገጠች። እንደተነቃባት አወቀች እና ቆይ እስቲ እኔ ልሂድ አለች እና ከፊታቸው ዞር አለች። ከዛም ምሮን ምግብ ልስራላቸው ብላ ተነሳች። ናሆሜ ደግሞ እስቲ ምሩን ላግዛት ብሎ እሱም ካጠገባቸው ተነሳ። እንዲሁም ደግሞ ኪራ የአባቱን ልብስ ይዞ በቃ እኔም ልሂድ ልብስ ልቀይር ሲል፣ እንዲሁ ለምንድን ነው ልጆቹ እንደዚህ ወደዛ ወደዚህ የተበታተኑት ሲል ማለት ነው የኪራ አባት አሁን የተሰበሰቡት እና አሁንም ደግሞ የት እንደሄዱ አላውቅም አሉ ማለት ነው የፅናት አባት ማለት ነው። አሁን ነበረ የተሰበሰቡት ምናልባት የየራሳቸው ስራ ሊኖራቸው ይችላል አሉ ማለት ነው። ከዛ ሁለቱም ሆነው እያወሩ ያለ በሰዓቱ ፅናት በጣም ጨንቋታል። በጣም ግራ ተጋባች። ለጓደኛው ምን ያው ምን ብዬ ነው መናገር ያለብኝ፣ እንዴት አድርጌ ነው ማስረዳት ያለብኝ ብላ ብላ ለጓደኛውም ስትነግር ጓደኛው ደግሞ ሁልጊዜ ፅናት ራሴን አትጉጂ፣ ምን እያረግሽ ነው? ለምንድን እንደዚህ የምትሆኘው ምን በቃም ጓደኛዋ ልታጽናናት ልታበረታታት ብትሞክርም በጣም በቃ እንደ ከፋት እና አንደኛ በኪራና በጽናት መካከል የሆነ ነገር እንደሚፈ እና እኔ ይሁን በሆነ ነገር በቃ ደስተኛ በመሆንበት ሰት እንደዚህ አይነት ነገሮች ለምንድን ነው የሚከሰቱት? ለምንድን ነው የሚፈጠሩት ስትላት ለጓደኛዋ ማለት ነው። ጓደኛውም ብዙም አትጨነቂ ለምንድን አንቺ ና ራስሽን አታስጨንቅ ያለቻት ማለት ነው። እና እውነት ለመናገር በቃ የጦፈ ፍቅር ከኪራ ጋር ሲጀምሩ በመሀላቸው የሆነ ፍቅራቸውን የሚያቀዘቅዝ ነገር ይፈጠራል ማለት ነው። አሁን ጽናትም አላሰበችም። ኪራም አባቱ ይመጣል ብሎ አላሰበም። የኪራ አባት የመጣበት ምክንያት ትንሽ አደጋ ደርሶብኝና እጄ ወለም ብሎ ነው ለእናትህ እንዳትናገር እዚያ አገግሜ እመለሳለሁ ነው ያለው የኪራ አባት። የጽናት አባት ደግሞ ባለፈው ስልክ ደውላ ትንሽ ከፍቶ የነበረ አባ ደህና ነኝ ብላ ነበር እና ልጄን አፍቃኝ ልጄን ለማየት ነው የመጣሁት ነው ያሉት የጽናት አባት ማለት ነው። እና በቃ ችግሩ ምንድነው እንደ ድንገት ስለመጡ በጣም ግራ ተጋብተዋል። የጦፈ ፍቅር ደስ የሚል ፍቅር ፏ ያለ ፍቅር ከጀመሩ በኋላ አይገርምም። በቃ እና ለዛ ነው ያለውን ነገር ሚስጥር በሙሉ ተናገሪ፣ ችግር የለውም ኪራ ቢላትም ቢላትም፣ አይ እኔ አልናገርም አባቴ ቢጎዳብኝስ ትላለች ማለት ነው ጽናት በጣም ምክንያቱም በቃ ያለፈውን ነገር ስታስብ እኔ እኮ አባቴን አሳክማለሁ ብዬ ራሴን እለውጣለሁ አባቴን እለውጣለሁ ብዬ ብዙ ነገር አስቤ ነበረ፣ ከሀገር የወጣሁት ነገር ግን አሁን ላይ ያለሁበት ሁኔታ ምን ብዬ ነው ለአባቴ ምን ብዬ ነው የምናገረው? ይሄማ ሊሆን አይችልም። ለትንሽ ጊዜ እስቲ እንራራቅ ስትል ጽናት ማለት ነው። ኪራ በፍጹም ይሄማ ሊሆን አይችልም በፍጹም ይሄ ሊሆን አይችልም፣ እያለ ነው ኪራ። ምክንያቱም ያለውን ነገር በግልጽ ተናገሪና እንወጣዋለን ነው የሚለው ኪራ። በቃ አትሸፍኝ፣ እንዲህ ነው ብለሽ ተናገሪ ነው የኪራ ሐሳብ። እሷ ግን ፈራች፣ በጣም ግራ ተጋብታለች። እንደውም ሲመካከሩም ነበር እንደዚህ እንደዚህ ብለሽ እንደዚህ ለማስረዳት ሞክሪ። ውሸት መቼም ቢሆን ጥሩ አይደለም። እኛ እየሸፈነን በምንቀጥልበት ሰዓት እየተጋነነ ይሄዳል። ስለዚህ ያለውን ነገር በግልጽ እንንገራቸው ነው። ዞሮ ዞሮ ኪራም ደግሞ ለአባቱ እንደሚነግር ተስፋ አደርጋለሁ። አባትየውም ነቅተዋል ብዬ አስባለሁ፣ ቤት ውስጥ እየተካሄደ ያለው ነገር፣ የኪራና የፅናት ነገር። ያው ፍቅር ፍቅር እያጫወታቸው ነው። ሀይለኛ ፍቅር ውስጥ ነው ያሉት። ዘና በቃ እንደው የተጧጧፈ ፍቅር ውስጥ እያሉ እኮ ነው የመጡባቸው ማለት ነው። እናም አሁን ላይ በቃ በፍቅራቸው መካከል ትንሽ ችግር ገጥሟቸዋል። ያ ማለት ምንድነው? ትንሽ በቃ በመካከላቸው የሆነ የሚያቀዘቅዝ ነገር ተፈጥሯል። ምክንያቱም የኪራ አባት አለ፣ የጽናት አባት አለ። አስባችኋል? እዚህ ጋር አሁን የኪራ አባት ከጽናት ጋር አብሯት እንዳለ የሚያውቁት ነገር የለም። ያው ሊነቁ ይችላሉ ምናልባት። እንዲሁም ደግሞ የጽናት አባትም ሊጠረጥሩ ወይም ደግሞ የኪራ አባትም ምናልባት ሊጠረጥሩ ይችላሉ። ግን ያለውን ነገር የሚያውቁት ኪራና ጽናት፣ እንዲሁም ናሆሜ እና ምሮ እነሱ ይተዋወቃሉ። በውስጣቸው በመካከላቸው ምን እንዳለ ምን እንደተፈጠረ የሚያውቁት እነሱ ናቸው። ግን አሁን እነኚህ አባት ስለመጡ እንደ በፊቱ መሳሳ መዝለል ምናምን አስባሽቷል። በጣም በጣም ነው እና ይከብዳል። እውነት ለመናገር በጣም ነው የሚከብደው ማለት ነው። ብቻ ፍቅራቸው እንደሚቀጥል ተስፋ አደርጋለሁ። በመሀል ላይ ትንሽ የሚያራርቅ ነገር ቢፈጠርም የጽናትና የኪራ ነገር ጭራሽ ፍቅራቸው እየባሰ ይሄዳል፣ እየባሰ እየጨመረ እንደሚሄድ ተስፋ አደርጋለሁ። እንደተለመደ አስተያየታችሁን በኮሜንት አስቀምጡ። የዛሬው ቪዲዮ ይህንን ይመስላል። ስለነበረን ቆይታ እጅግ አርጌ አመሰግናለሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ። ባይ ባይ።